ሰላም ውድ የኑሮ በሸገር ተመልካቾቻችን ላፕቶፕ ለስራ ለትምህርት፣ እንዲሁም ደግሞ ለመዝናኛ ከምንጠቀምባቸው የኤሌክትሪክ መገልገያዎች ውስጥ አንዱና ዋነኛው ነው። ከዚህም ጋር ተያይዞ ዛሬ አዲስ አበባ ላይ ያለው የላፕቶፕ ገበያ ምን ይመስላል፣ ጥራቱስ? በምን ያህል ዋጋ እናገኘዋለን? የሚለውን ለማየት በአንድ የላፕቶፕ መሸጫ ሱቅ ተገኝቻለሁ። እማሳያችሁ እኔ ነሀሚን ነኝ። ቻናሉ ኑሮ በሸገር ነው። አብራችሁን ቆዩ። ሰላም እንደት ነሽ? ሰላም እንደት ነሽ? አለን። እስኪ ስምሽን አስታውቂኝ። እሺ፣ ቤተ ላይ የሚባለው የቢኬ ኮምፒውተር ባለቤት ላይ የተገኘነው ነው። ቢኬ ኮምፒውተር ነው? አዎ፣ ቢኬ ኮምፒውተር መገናኛ የሚገኝ ሱቃችን ነው። በጣም አሪፍ ነው። በተለይም እንደምታውቁት እንግዲህ ላፕቶፕ ቀን ተቀን ከምንሰራቸው ስራዎች ላይ በጣም አስፈላጊ የሚባል የኤሌክትሪክ ዲቫይስ ነው። ስለዚህ ሰዎች እናንተ ጋር ሲመጡ ምን ምን አይነት ላፕቶፖች ያገኛሉ የሚለውን እስኪ አነስተኛ ወይም ደግሞ ተመጣጣኝ ዋጋ ካለውን ጀምርና ሌሎችንም ታሳይኛለች። እሺ እኛ ከስድስተኛ ጀኔሬሽን ጀምሮ አሁን ሱቃችን የሚገኘው ከስድስተኛ ጀኔሬሽን ጀምሮ 2024 ከወጡት እስከ 14ኛ ጀኔሬሽን ላፕቶፖች እንይዛለን ለተማሪዎች ለቢዝነስ ለሚሰሩ ሰዎች፣ ለጌመሮች፣ ለአርክቴክቶች ለነሱ ለነሱ ብለ የተለያዩ ላፕቶፕ አማራጮችን ይዘን በማቅረብ እንታወቃለን። በጣም አሪፍ ከተማሪዎቹን ጀምር። እኛ ጋር ዝቅተኛ ላፕቶፓችን ይሄ ጂ ስሪ የሚባለው ነው። ኤችፒ ነው፣ ኤላይትቡክ የሚባል ብራንድ ስምንት አርባ ጂ ስሪ። ይሄ ስድስተኛ ጀኔሬሽን ነው። እነዚህ ላፕቶፖች ከ2018 ላይ ሪሊዝ የተደረጉ ላፕቶፖች ናቸው። ይሄ ተማሪዎች ኖርማል ስራ ለመስራትም ይሄ ለማንበብ የሚሆኑ ነገሮች አሉ። እነሱን ለመጠቀም ይጠቀሙበታል። ስቶሬጁ አምስት መቶ አስራ ሁለት ጂቢ ኤስኤስዲ ስቶሬጅ ነው። እነዚህ በእርግጥ ሀርድ ዲስክ ስለሚይዙ ከፈለጋቸው ሀርድ ዲስክ አዳድርገንላቸው ስቶሬጅም የኤስኤስዲ የሚኖሯቸው መጠቀም ይችላሉ። በስምንት ጂቢ ራም ነው ይህ 32,500 ዝቅተኛ ላፕቶፓችን ይሄ ነው። ስድስተኛ ጀንሬሽን ስድስተኛ ስፒዱስ ስፒዱ ነጥብ አምስት

ማቅረብ እንችላለን። ራሱ ሆኖ በኮራይ ሰለን አምስት አስራ ሁለት በስምንት ከሆነ ደግሞ ሰላሳ ስድስት ሺህ አምስት መቶ ብር ይሄኛውም ኤች ፒ ነው። አለ ኤች ፒ ነው። ስንት ኢንች ነው ይሄ? አስራ አራት ኢንች። እነዚህ ላፕቶፖች ኤች ፒ ኤ ላይት ቦክ ስምንት አርባ ጂ ፋይቭ በመባል ይታወቃሉ። እነዚህ በጣም ሰው የሚወዳቸው በጣም ቀለል ያሉም ናቸው። መስሪያ ቤት የምናስገባቸው ኖርማል ተማሪዎችም ሰራተኞችም መጠቀም የሚያስችል አይነት ላፕቶፕ ነው። እነዚህ ላፕቶፖች ሁሌ ሱቃችን የሚገኙ ላፕቶፖች ናቸው። ስለሚሆኑ አንደኛ ለሁለቱም ይሆናሉ። ከዋጋ አንጻርም የተሻለ ዋጋ ያላቸው ፐርፎርማንሳቸውም የተሻለ ነው። ስምንተኛ ጀኔሬሽን ናቸው። እነዚህ ስምንተኛ ጀኔሬሽን ሆኖ በኮራይ ፋይቭ እና በኮራይ ሰቨን እናመጣለን። 14 ኢንች ነው። ስምንተኛ ጀኔሬሽን አምስት 12 ጂቢ ኤስኤስዲ ስቶሬጅ በ16 ጂቢ ራ አስራአራት ኢንች በጣም ቀለል ናቸው። በጣም ቀለል ያሉ ላፕቶፖች ናቸው እነዚህ። በኮራይ ፋይ በቀላሉ ይዛ ነው መንቀሳቀስ፣ በቀላሉ ይዛ ነው መነቃነቅ እንችላል። ከስራ አንጻር ደግሞ ጥሩ ቀለል ያሉ ቪዲዮ ኤዲት ራሱ ላድርግ ብት ቀለል ያሉ ቪዲዮ ኤዲቶችን ማድረግ ትችል። እነዚህ ኮራይ ፋይ ፎ 42,500 ኮራይ ሰበኑ ደግሞ 46,500 ብር እኛ ጋር ማግኘት ይችላል። እነዚህ ላፕቶፖች ማለት ነው ራሱ ስምንተኛ ጀኔሬሽን ላፕቶፖች ሆነው በሌኖቮ እነዚህ ኤችፒ ናቸው። እነዚህ ሌኖቮ ቲንክ ፓድ ይባላሉ። ኤክስ ሶስት ሰማንያ እና ኤክስ ሶስት ዘጠና በመባል ይታወቃሉ። እነዚህም በጣም ስሊም ናቸው። እንደምታያቸው ሶስት ስልሳ ኮንቨርቲብል ናቸው ያደርጋሉ። ከዚ በተጨማሪ ደግሞ እነዚህ ፔን ሰፖርት ስለሚያደርጉ እንደዚህ ስከች ማድረግ የሚፈልጉ ሰዎች ስከች ማድረግ ምናምን ይችላሉ። እነዚህ አይ ፋይቭ ስምንተኛ ጀኔሬሽን እና አይ ሰቨን ስምንተኛ ጀኔሬሽን አምስት አስራ ሁለት ጂቢ ኤስኤስዲ ስቶሬጅ በአስራ ስድስት ጂቢ ራም ናቸው። እነዚህ ሶስት ስልሳ ኮንቨርቲብል እና ተች ናቸው። መጠቀም ትችላለሽ። በኮራይ ፋይፉ 42500 በኮራይ ሰበኑ 48500 ይሄ ኮራይ ስንት ነው? ይሄ ኮራይ ፋይፉ ራሱ ሆኖ ደግሞ በኮራይ ሰበንም አለ። እነዚህ ሁለቱ ልዩነታቸው የቤስፒድ ነው። እነዚህ ሁለቱም በኮራይ ፋይቭ ሲሆን አንድ ነጥብ ዘጠኝ ነው ቤስፒዳቸው። ኮራይ ሰበኖቹ ደግሞ ሁለት ነጥዋል። ሁለቱም ተመሳሳይ ኮሮና ሎጂካል ፕሮሰራላቸው ያው እንደ ስራቸው፣ እንደ ዋጋም፣ እንደ አቅም እንትን ይባላል። ይሄ ስንት አልሽኝ? ዋጋ አርባ ሁለት ሺ አምስት መቶ አርባ ስምንት ሺ አምስት መቶ ሌላ ስምናየዋለ ስምንተኛ ጀኔሬሽን፣ ከፍ ስንል አስረኛ ጀኔሬሽን ላፕቶፖች አሉ። አስረኛ ጀኔሬሽን ላፕቶፖች እነዚህ አሉ። ደግሞ በደንብ ቀጠነት ላለች ሞራ እነዚህ ያው አስራ አራት ኢንች ናቸው። ሁለቱ ግን እነዚህ በጣም ቀጠን ያሉ ላፕቶፕ። ስንት ኢንች ነው? ይሄኛው አስራ አራት ወይም አስራ አራተሎችን ስክሪን ሳይዘን ነው ዝቅ ያለ መሰለ አይደለ? ሌላ አስራ አራት ቲንች ነው። ይሄ ኮራይ ሰበን አስረኛ ጀነሬሽን ነው። ልክ ዓመተ ምሕረታቸው አሁን ስድስት ጀመርኩልሽ፣ ስምንት ከዛ አስር አለ። እነዚህ ላይ ሁለት ሺህ ሀያ ይገባል ማለት ነው። እነዚህ ላፕቶፖች አስረኛ ጀነሬሽን ሁለት ሺህ ሀያ የተመረቱ ላፕቶፖች ናቸው። ራሙ ስንት ነው? 16 ጂቢ ነው ማለት፣ 15 ጂቢ ኤስኤስዲ ስቶሬጅ ነው። ያብዛኞቹ ላፕቶፖች ራምና እና ስቶሬጅ አፕግሬድ መሆን ይችላሉ። ቦርድ የተለጠፉ ላፕቶፖች ካልሆኑ ራማቸው አብዛኛው ላፕቶፖችን አፕግሬድ ፍላጎት ማለት ነው። አስተረኛ 16 ነው። በጣም ተወዳጅ የሆነች ላፕቶፕ ናት። ደግሞ ሰባት ሺህ ብር ሰባት ሺህ ብር እንደዚህ። ደግሞ አስረኛ ጄኔሬሽን ነው የምፈልገው የማይተጣጠፍ የሚል አይነት ሰው ካለ ደግሞ እነዚህ አሉ። እነዚህ ከፈለጉ በአይ ፋይቭ፣ ከፈለጉ በአይ ሰበን እነዚህ ላፕቶፖች አሉ። አይ ፋይቭ አስረኛ ጄኔሬሽን እና አይ ሰበን አስረኛ ጄኔሬሽን አብዛኛውን ላፕቶፕ እኛ ስናመጣ አምስት አስራ ስድስት ነው ይሄ አይፋይ ፋ አስረኛ ጀኔሬሽን አምስተ ሰው ነበ 16 54 ኮራይ ሰቨን ደግሞ 58። የሁለቱ ስፔሲፊኬሽን ተመሳሳይ ሆኖ ይኸኛው ሶስት ስልሳ ኮንቨርቲብል መሆኑና ተሽ መሆኑ ዋጋ ላይ የማታሪያ። እነዚህ ኖርመል ናቸው፣ ግን አስረኛ ጀኔሬሽን ናቸው። በጣም አሪፍ። ሌላስ ምናየው አለ? ቀለል ያለ አስራ አራት ኢንቾቹ ደግሞ 12 ንቹ ከፍ ይበል ደግሞ 15 ንቹ ይሁን ለሚሉ ሰዎች ደግሞ እነዚህ ላፕቶፖችም አሉ። እነዚህ ቅድም ያሳየሁሽ ላፕቶፖች 15 ንች አላቸው። የሚፈልግ ሳይዝ ማተር ያደርገኛል፣ ከፍ ያለ ላፕቶፕ ነው የምፈልገው የሚል ሰው ካለ እነሱንም አሉ። ለሳምፕል ደግሞ ሌኖቮ ላሳይሽ፣ ይሄ ሌኖቮ ቲንክ ቡክ ይባላል ኮራይ 7 አስረኛ ጀነሬሽን ነው። 512 ጂቢ ስቶሬጅ በ16 ጂቢ ራም እንዳልኩሽ እነዚህ በ16 ጂቢ ራም ነው። እነዚህ ኖርማል ቢዝነስ የሚጠቀሙ ኖርማል ለተማሪም የሚሆኑ እስከ አስረኛ ጀኔሬሽኖች ብዙ ሪኮመንድ የምናደረገው እነሱን አይነት ላፕቶፖች ነው። ስፒዱ ምን ያህል ነው? የዚህ ስፒድ አስረኛ ጀነሮች ብለን ነጥብ ሶስት፣ በእርግጥ ስፒድ ያን ያህል ማተር አያደርግም። ማተር የሚያደርገው አሁን ከፍ ስት አሁን እነዚህ ቅድም ጂ ስሪ ያሳየው ሁለት ነጥብ አምስት ነው፣ ግን ኮሮናሎጂካል የሚባል አለ። ኮሮናሎጂካል ፕሮሰሰራቸው ነው ማተር የሚያደርገው ስራ ላይ ማለት ነው። ከሱ በተጨማሪ ደግሞ ፕሮሰሰራቸው መጨረሻ ላይ ጂ ኤች ዩ የምትለዋ ናት ማተር የምታደርገው በስፒዳቸው ሳይሆን ማለት ነው ይሄ ስልሳ ሁለት ሺህ አምስት መቶ ከፍ ያለ ስክሪን ነው የምፈልገው። አንዳንድ ሰው ከፍ ያለ ስክሪን ይፈልጋል እሱ እሱን ነው። ከአስራ አንደኛ ጀኔሬሽን በኋላ አሁን ማሳያችሁ ላይ ፕሮግራመሮች እነሱ እነሱ የሚጠቀሙ በኢስፒዳቸውም ጨመር ይላል። እስካሁን ያየናቸው ለተማሪዎች እና ለሰራተኞች ቀለል ያሉ ላፕቶፖች ናቸው። ከፍ የሚሉ ራማቸው ትንሽ ከፍ ያለ ራም ራሱ ስምንት መሆኑ አስራ ስድስት መሆኑ ብቻ ሳይሆን ራም ስፒድም ማተር ያደርጋል ስራ ላይ ማለት ነው። እያንዳንዱ አሁን ከፍተን ስላላየናቸው ናቸው ነው እንጂ የእያንዳንዳቸው ራም ስፒዳቸው የተለያየ አንቺ የምትሰሪው በምትሰሪው ልክ ራም ስፒድ የጨመረ በመጣ ቁጥር ለሱ እነሱ ሁላ ማተር ያደርጋሉ። ከዚህ ቀጥሎ ወደ አስራ አንደኛ ጀነሬሽን ሊሄድላቸው ኤችፒ ሆኖ እስካሁን ያሳዩችሁ ላፕቶፖች ኤላይት ቡክ የሚባሉ ናቸው። ኤችፒ ሆኖ ፓቪሌን አለ፣ ኤንቪ አለ። ኤንቪዎቹን በኋላ አሳያችኋለሁ። እነዚህ ፓቪሌን የሚባሉ ላፕቶፖች የኤችፒ ኤችፒ የሚያመርታቸው ኤላይት ቡክ አለ፣ ፕሮቡክ ኤንቪ እያለ ይቀጥላል። እነዚህ ፓቪሊየን የሚባለው ብራንዳቸው ይሄ ኮራይ ፋይ 11ኛ ጀኔሬሽን ይሄ ኮራይ ፋይ 11ኛ ጀኔሬሽን። ከ11 በኋላ ብራንድ ኒው ናቸው። ብዙ ጊዜ እዛ ስቶክ የሚቀመጡ ብራንድ ኒው ሆነው የሚመጡ ላፕቶፖች ናቸው። ይሄ 512 16 ይሄ 512 16 ናቸው ሁለቱም። ግን ይሄ 14 ኢንች ነው 15 የኢንች ዲፈረንስ ነው ያለው የኢንች ዲፈረንስ። ሁለቱም በስፒዳቸው ኮሎጂካላቸው ሁለቱም ተመሳሳይ ነው። ግን ልዩነቱ ስክሪን ሳይዝ ነው። ማሳያዙ ማጠራል። ስለዚህ እስክሪኑን አደግ አድርገው መጠቀም ለሚፈልጉ ሰዎችም እንዲሁም ደግሞ አነስ ያለም ለሚፈልጉ ሰዎች እነዚያ ሳይሆነ ኢለቨንዝ ከሆኑ ፕሮግራመሮችም እነዚህ ላፕቶፖች መጠቀም ይችላሉ። እነዚህ ላፕቶፖች በጣም አሪፍ። ዋጋቸው ስንትንት ነው? ይህ 64 ሺህ 500 ይሄኛው 68 ሺህ 500 እንትን አልልም። እነዚህ ብራንድ የሆኑ ላፕቶፖች ናቸው። ከኢለቨንዝ በኋላ እነዚህ 2021 ላይ የተመረቱ ላፕቶፖች ጊዜ ናቸው፣ የቅርብ ጊዜ ናቸው። ራሱ ሆኖ አይ ፋይፍ ኢለቨንዝ ሁለት ጂቢ ዴዲኬትድ ግራፊክስ ያለው ላፕቶፕ አለ። ሁለት ጂቢ ዴዲኬትድ ግራፊክስ ሲኖረው አሁን ኤዲት ቅድም እንዳልኩሽ ስምንተኛ ጀኔሬሽን ላፕቶፖችም ኤዲት የማድረግ እንትን አላቸው። ግን ኤዲት ብቻ ሳይሆን አሁን ግራፊክስ አድ ሲደረግበት ሞር ቪዲዮችን ኤክስፖርት በምታደርጊበት ሰዓት ላይ የተሻለ ቀለል አድርጎ እንዲያወጣልሽ ነው ይሄኛው ላፕቶፕ ራሱ ሆኖ ራሱ ፓቢሊየን የሚያመርተው ሆኖ ይሄ ላፕቶፕ ኤንቪዲያ ግራፊክስ አለ። ራሱ ነው ፋይቭ ኢለቨን ጀኔሬሽን ነው፣ ግን ይሄ ሁለት ጂቢ ዴዲኬትድ ግራፊክስ አለ። ይህም ከሱ ቃ ተወዳጅ ኤዲት ለሚያደርጉ ሰዎች ይሄ ቪዲዮዋቸውን ኤዲት፣ ከባድ ቪዲዮ ኤዲት የሚያደርግ ሰው ከሆነ ኦብቪየስሊ እንትን ነው የሚያስፈልገው፣ ጌሚንግ ላፕቶፕ ነው። ቀለል ያሉ ቪዲዮ ኤዲቶች የሚጠቀም ሰው ደግሞ በዚች ለች ጂቢ ተጠቅሞ ኤክስፖርት ሳይደረግ ሳይቸግር ኤዲት ማድረግ ይችላል። እሱኛው ዋጋ ስንት ነው ይሄ ሰባ አንድ ሺህ አምስት መቶ ሰባ አንድ ሺህ አምስት መቶ እስካሁን ሁለት ሺህ ሃያ አንድ የወጡትን ላፕቶፖች አየን አሁን ደግሞ ሁለት ሺህ ሃያ ሁለት የወጡትን ላፕቶፖች ከዛ በፊት ግን እስካሁን ዴል ስላላሳዮች ዴል ላሳይ ይሄ ዴል ነው አይሰበን አስራ አንደኛ ጀኔሬሽን ስንት ኢንች ነው አስራ አምስት ኢንች ትንሽ ተለቅ ይላል ግን ቀላል ነው ቀጠል ያሉ ናቸው። ይሄ አንድ ቴራባይት ኤስኤስዲ ስቶሬጅ በ32 ጂቢ ራም። እነዚህ ራም ስፒዳቸውን ፕሮሰሰራቸውን ባሳይሽ፣ እነዚህ ሌሎች ወርክ ስቴሽን ናቸው። እነዚህ ግራፊክስ አድ ያደረጉ ላፕቶፖች ናቸው። አሁን ይሄ 350 አርቴክስ አራት ጂቢ ግራፊክስ አሉ ይሄ ላፕቶፕ ዋ! ስለዚህ ኤዲት ለማድረግም ይመቻል? አዎ ኤዲት ለማድረግ ይሄ ወርክ ስቴሽን ነው። ለስራ በቃ በዚህ ለስራ ብሎ የሚጠቀመው ሰው ነው። ግራፊክስ አለው እንዳልኩሽ፣ አርቴክስ ግራፊክስ 3050 የሚባል ግራፊክስ አለው። ኦ ይሄ ላፕቶፕ እኛ ጋር በ130 ሺህ ብር ማግኘት ይችላል። 130 ሺህ ነው ዋጋ፣ 130 ሺህ ነው። ለምን ነው? ወርክ ስቴሽን ነው ዴል ኤክስ ፒ ኤስ የሚባል ነው። ስክሪናቸው እነዚህ ፎር ኬ ነው ሪዞሉሽናቸው። እስካሁን ያሳየው ፉል ችዲ ነው ስክሪን ዲስፕሌይ ሪዞሉሽናቸው። እነዚህ ፎር ኬ ናቸው። አንዱ ማለት ነው። ወደ ትዌልቭ ስንሄድ እነዚህ ሌኖቮዎች ናቸው። ሌኖቮ አይዲያ ፓድ ስሊም ሰቭን የሚባሉት ላፕቶፖች ናቸው። ኮራይ ሰቭን 12ኛ ጀነሬሽን ይህም አንድ ቴራባይት ኤስኤስዲ ስቶሬጅ በ32 ጂቢ ራም ነው። ይሄ ደግሞ አርክ ግራፊክስ የሚባል አለው ዴዲኬትድ ማለት ነው። ይሄ አራት ጂቢ ግራፊክስ አለው። እዚህም 15.6 ኢንች ተች ስክሪን ናቸው። ቆንጆ ግን ሶስት ስልሳ ኮንቨርተብል ነው። ፎርኬ ነው ስክሪን ሪዞሉሽን ያገኘው ምት 35 ሺህ ብር ነው። ይሄ ላፕቶፕ አለ። ከዛ ከዚህ እነዚህ 12ኛ ጀኔሬሽን ናቸው። ወደ 13 ተኛ ጀኔሬሽን ስንመጣ እስካሁን ፕሮሰሰር አልገለጽኩላችሁ። ቅድም ፓቪሊየን ያሳየኋችሁ ኤችፒ ፓቪሊየን ነበር ቅድም። እነዚህ ለየት የሚያደርጋቸው ኤችፒ ፓቪሊየን ፕላስ ይባላሉ። ፓቪሊየን ፕላስ ሲሆን ፕሮሰሰሩ ይለወጣል። አሁን እነዚህ ጋር ብታያቸው ወይ ጂ ሰበነ ወዩ ነው ፕሮሰሩ። እነዚህ ላፕቶፖች ግን ኤች ነው ፕሮሰራቸው፣ ተሻሽሎ ነው የመጡ። ፕሮሰራቸው ከፍ ይላል። ያ ማለት በስፒዱም ኮር ሎጂካሉ አብሮ ከፍ ይላል ማለት ነው። አሁን ይሄ ኮራይ ሰበን አስራ ሶስተኛ ሁለት ሺህ ሀያ ሶስት ላይ የወጡ ላፕቶፖች ናቸው እነዚህ። ይሄ ፓቪሊየ ነው አንድ ቴራባይት ኤስኤስዲ ስቶሬጅ በአስራ ስድስት ጂቢ ራ ብሎ ራም ስፒዱም ይሄ ከፈለ ነው ዲዲአር ፋይቭ ነው ሲሆን ከነበረው እንትን እንዳልኩሽ በፕሮፌሰርም ከፍ ይላል እነዚህ ማለት ነው። ይ ይሄኛው ደግሞ ኤች ፒ ከሚያመርታቸው በቃ ከሚወዳቸው አንደኛ ከሚባለው ላፕቶፕ ነው። ኤች ፒ ስፔክተር ይባላል። ከሁሉም ብራንድ የሚበልጠው ለቅ ቅንጡ የሆነው ላፕቶፕ አላር ይ በተወዳጁ ላፕቶፓቸው ነው ነው ዲግሪ ነውዞ ስንትንች ነው? ስንት ኢንች ስክሪኑ? አስራ አምስት ኢንች ነው። አስራ አራት ኢንች አለ። ግን በቃ ኤች ፒ የሚኮራበት ምርቱ ነው ይሄ። አንደኛ ቅድም እንዳልኩሽ ላይት ቡክ አሳይቻቸዋለሁ። ፓቪለን ኤምቪ አለ። ይሄ ግን በጣም ሌተስት ትምህርታቸው፣ አስራ ሦስተኛ ጀነሬሽን አይ ሰቨን አስራ ሦስተኛ ቴራ በአስራ ስድስት ሺህ ቢራም ነው የራሱ የሆነ ፔን ኤክስትራ ፔን አለው። እንደዚህ ፔን አላቸው። በጣም አሪፍ ነው። አሪፍ ነው። ዋጋው ስንት ነው? መቶ ሀምሳ ሺህ ብር። ለኤዲቲንግ ይሆናል ይሆናሉ ለኤዲቲንግ ይሆናሉ። ግን እነዚህ እንዳልኩሽ ኤዲቲንግ ከሆነ ኤክስትራ ግራፊክስ ያስፈልጋል። ማስጨመር ይቻላል? አይቻልም፣ ግራፊክስ አይቻልም። ኖርማሊ ዴዲኬትድ ካልሆነ በስተቀር ዴስክቶፖች ላይ ካልሆነ ላፕቶፕ ላይ ግራፊክስ አድ ማድረግ አይቻልም። እንደዛ ነው። ከዚህ ቀጥሎ የወጡት ላፕቶፖች አስራ አራተኛ ጀነሬሽኖች ናቸው። እሱም በዴል እና በኤንቪ ላሳይሽ። እነዚህ 14ኛ ጀነሬሽን ላፕቶፖች ናቸው። 24 ተመርቶ 25 ሪሊዝ ሆኑ። ከዚህ በኋላ ላፕቶፕ ገና አልወጣም። ስለዚህ እነዚህ የመጨረሻ ጀነሬሽን ነው። ይሄ በኤችፒ ነው። ይሄ በዴል ነው። ይሄኛው ኤችፒ ኤንቪ ነው። 360 ኮንቨርትብል ነው፣ 15 ኢንች። ይሄ ደግሞ ዴል ነው፣ ኮር ሰበን የሚባለው። ስንት ኢንች ናት? 14 ኢንች፣ 15 ኢንች፣ የ512 ይሄ ቴራ እነዚያ ሌተስት ያደርጓቸው ያደረጓቸው ራም ስፒዳቸውን በጣም ጨምሯል። ፕላስ ደግሞ ይሄ ኤአይ ቡስት የሚባል ግራፊክስ ጨምረዋል። አሁን ኤአይ ላይ የሆነ መስራት የምትፈልግ ከሆነ እሱን ግራፊክስ አድ አድርገው ነው የመጡት። እነዚህ ላፕቶፖች በጣም ሌተስት ተስት ናቸው። ይሄ የመጨረሻ ላፕቶፖች ናቸው። ይኸኛው 145 ሺህ ብር ነው። ይሄኛው 130 ሺህ ብር። ኮር አይ ስንት ናቸው ሁለቱ? 14ኛ እነዚህ ላይ አሁን ኮር ሰበን፣ ኮር ፋይፍ እና አልትራ ፋይፍ ብለው ነው ያመጧቸው። በኮር አይደለም የገለጿቸው ኮር ፋይፍ ኮር ሰበን አልትራ ሰበን በሚል ነው የመጡት። ይሄኛው አልትራ ሰበን ነው፣ ይሄኛው ኮር ሰበን ዋጋቸው ስንት ነው? ይሄኛው መቶ ሰላሳ ይሄ እንግዲህ ለኮምፒውተር ፕሮግራመሮች የሚሆን እንዲሁም ደግሞ በትንሹ ኤዲት ማድረግ ለሚፈልጉ ሰዎች የሚሆኑ ላፕቶፖችን አይተናል። ጌሚንግ ሌተስት ላፕቶፖችን አይተናል። ጌሚንግ ላፕቶፖች ላይ እኛ ከጂቴክስ ጀምረን አር ቴክስ አርባ ዘጠና ድረስ ላፕቶፖችን እንይዛለን። ጌሚንጎች ላይ ሲሪየሶች አሉ። ጂቴክስ የሚባል ግራፊክስ እና አርቴክስ የሚባል ግራፊክስ ምንድነው ልዩነታቸው? እነዚህ ጂቴክስ ኖርማሊ ሲሬስ አላቸው ከ አስር ሲሬስ፣ ሀያ ሲሬስ፣ ሰላሳ ሲሬስ፣ አርባ ሲሬስ። እነዚህ ጂቴክስ የሚባሉት ለእነዚህ ላፕቶፖች ከአርቴክስ የሚለያቸው አርቴክስን ሲያወጡ ሬትሬሲንግ የሚባል ፊቸር ጨምረው ነው ያመረቷቸው። ሁለቱም ለኤዲቲንግ ነው የሚያስፈልጉት ግን እነዛን ከፍ እያልሽ በመጣሽ ቁጥር ግራፊክስ ፓወሩ ከፍ እያደረጉት ነው የመጡት ፕላስ ደግሞ ይሄ ሬት ትሬሲንግ የሚባለው ይሄ ኢሜጆችን ቁጭ አድርጎ የማሳየት እንትነ ያለ አይደለ ልክ እንደዛ ያደረገው ከፍ እያደረጉ አመጡት ማለት ለአሁን ይሄ አስር ሀምሳ ነው አስር ስልሳ ሀያ ስልሳ ሀያ ሰባ ያልሽ ሲሪየሱን እየጨመርሽ በመጣሽ ቁጥር የራሳቸው ኳሊቲያቸውን እየጨመሩ ነው የመጡት ሰው እኛ ጂቲኤክስም እንይዛለን አርቲኤክስም ሲሪየስ እንይዛለን ይሄ ሊስቱ ነው ጂቴክስ ኛ ጋ ያለው ጌሚንግ ላፕቶፕ ዝቅተኛው፣ ማለት ጄኔሬሽን ነው ዝቅተኛው ነው። ይሄ ጂቴክሱ ይሄ 78 ሺህ ብር ግራፊክስ አለው። ኦሜን ኤክስ የሚባለው ላፕቶፕ ኤች ፒ ነው። ቪክተስ እና ኦሜንን ነው በጌሚንግ ያወጡ ይሄ ቪክተስ ነው። ይሄ ኦሜን ነው። ቅድም እንዳልኩሽ ከ20 ጀምሮ እስከ 4090 ድረስ አለ። እንደዚህ አሁን ሌትስት የሚባሉት አይሰበን 14ተኛ አይናይን 14ኛ የወጡ ላፕቶፖች ናቸው እነዚህ። አሁን 468 ጂቢ ግራፊክስ አሏቸው። 4090ውን ብታይ 16 ጂቢ ድረስ እነሱ ግራፊክሶች አሉ። ይሄ በኤችፒ ኦሜን እንዳልኩሽ በኦሜን እና በቪክተስ ነው። ሌላ ኤሰስ ቱፎች፣ ኤሰስ ሮግ፣ ዴል ሮግም አለ እነዚህ እነዚህ ላፕቶፖች በብዛት እናመጣለን። ይኸኛው አርቴክስ አርባ ስልሳ ኦሜን አይሰብን አስራ አራተኛ ነው። አስራ አራተኛ እንዳልኩሽ ልክ እንደ እነዚህ አስራ አራተኛ ላይ ሪሊዝ ያደረጉት ነው የመጨረሻ ምርታቸው ማለት። ጌሚንግ ላፕቶፖች ምን ምን አይነት ስራ ለሚሰሩ ሰዎች ነው የሚሆነው? ጌሚንግ ላፕቶፖች ለአርክቴክቶች ከፍ ቪዲዮ ኤዲተሮች ሆኑ ከፍ ያሉ ቪዲዮ ኤዲት ለሚያደርጉ ሰዎች ለግራፊክስ ዲዛይነሮች ለነሱ ለነሱ ሪኮመንድ ይደረጋል። ግን ያው ከበጀት አንጻር ስለምትጅ ሁሉንም ከበጀታቸውም ከስራቸውም ከፍ ያለ ሆነ አርክቴክት ሆኖ ጂቴክስ መጠቀም አይችልም። የሚጠቀሟቸው ሶፍትዌሮች ስላሉ ስራ ያሰራው ሊያሰራው የሚችለውን ስራ የሚጠቀሙትን የሚጠቀሙትን ሶፍትዌር አይተው ካላቸው ጋር አወዳድረው እነሱ እንትን ይላሉ ማለት ነው። በጣም እንደምታውቅ እንግዲህ ጌሚንግ ላፕቶፖች ላይ ባትሪያቸው ቶሎ የመድከም ነገር አለ ይባላል እና እንዴት ነው አው ጌሚንግ ላፕቶፕ ላይ ግራፊክሱ ነው የሚያደክመው ይ ይሄ ግራፊክሱ በጣም ብዙ ፓወር ነው የሚጠቀሙ። አሁን ይ አስራ አራተኛውንም ብታዩ ይሄኛውንም ብታዩ ግራፊክሱ ኖርማሊ በባህሪው ፓወር የመጠቀም እንትላለን። ኖርማሊ ራሱ አንዳንድ ስራ ስሰሪ ራሱ ዳይሬክት የምትጠቀሚበት ፓርት አለ ዳይሬክት የምትጠቀሚ፣ ቀጥታ ፓወሩን ለመጠቀም ነው። ግራፊክሱ ፓወር ስለሚፈልግ ማለት ለዛ ነው። አብዛኞቹ ጌሚንግ ላፕቶፖች ትንሽ ሰዓት የሚቆዩት ኖርማል ስራ ሲሰሪባቸው፣ እርግጥ እንደዛ አይቆዩ፣ ግን ኖርማሊ አንቺ ኤዲት ስታረጊ ነው ቶሎ ባትሪ ማለቅ። ስራው ነው ስራው ነው። ጋራንቲ ትሰጣላችሁ? እስካሁን ያያቸው ላፕቶፖች የትኛውንም አይነት ላፕቶፕ አንድ ሳምንት ቼኪንግ ማድረጊያ ታይም አላቸው። ቼኪንግ ታይም ያው ሃርድዌር ቼክ አድርገው ነው የሚወስዱት ሶፍትዌር ፕሮብለም ካጋጠማቸው አንድ አመት የሶፍትዌር ጋራንቲ እንሰጣቸዋለን። ለባትሪና ምናልባት ለሚጠቀሙበት ሶፍትዌር ተጣጣሚ ካልሆነ ደግሞ ለሱ ለስታክ የሚያደርግ ነገር ምናምን ያው እንደ ስራ ሽፍት ነዋል። ሶሱንሱን ደግሞ እንትን ለሚለው አንድ ሳምንት መሞከሪያ ጊዜ ያላቸው አንድ አመት ደግሞ ሶፍትዌር ጋራንቲ እንሰጣለን ለየትኛውም አይነት ላፕቶፕ እንዲሁም ደግሞ ስዋፕ ማድረግ የሚፈልግ ሰው አሁን ይሄ ላፕቶፕ ወሰድሽ አይደል፣ ስድስተኛ ወይ ሰባተኛ ጀኔሬሽን ወስደሽ ከዛ ከፍ አድርገሽ መውሰድ የምትፈልግ ከሆነ እራሱን ይዘው መጥተው ጋራንቲ ፔፐር ስለምንሰጣቸው እሱን ይዘው መተው ደግሞ ልዩነቱን ከፍለው ከፍ ማድረግ ይችላል ይችላል ይችላል። ከኛ የገዙትን ላፕቶፕ መተው ማሳደግ ይችላል። ላፕቶፕ ለመግዛት ለሚመጡ ሰዎች ምናልባትም ደግሞ ጥልቅ ግንዛቤ ስለ ላፕቶፕ ለሌላቸው ሰዎች አንቺ እንደባለሙያ ምን ይብለሽ ትመክሪያለሽ? እሺ፣ እንደ ባለሙያ መጀመሪያ አንድ ሰው ሲመጣ ያው ለሆም ስለ ላፕቶፕ አወቀም ባላወቀም እኛ የምንጠይቀው ጥያቄ ለምን ስራ ነው የፈለግከው ያንድ ላፕቶፕ ነው። ምክንያቱም እንዳልኩሽ ለተማሪ የሚጠቀመውን ላፕቶፕ ኤዲት ማድረግ የሚፈልግ ሰው ሊጠቀመው አይችልም። ሶ እሱን እሱን ኮንሲደር ለማድረግ ላፕቶፕን ለምን ፐርፐዝ ነው የጠየቅከው ብለን ትንላል። ሌላው ደግሞ ሁሉንም ላፕቶፕ እኛ ሪኮመንድ ስናደርግ ፕሮሰሰሩ ከኮራይ ፋይፍ በላይ ቢሆን ብለን ሪኮመንድ እናደርጋለን። ሌላው ደግሞ ስቶሬጅ ነው። ስቶሬጅ ሁለት አይነት ታይፕ ኦፍ ስቶሬጅ አለ፣ ሀርድ ዲስክ እና ኤስቴስዲ። አንዳንዴ በእርግጥ በፊት ነበረ ጀኔሬሽናቸው ዝቅ ብሎ ሀርድ ዲስክ የነበረ ግን እስኪ ከፍ ያሉ ጀኔሬሽኖችም ሆኖ ሀርድ ዲስክ የሚይዙ ላፕቶፖች አሉ። ሶ እኛ ሀርድ ዲስክን ሪኮመንድ አናደርግም። ሰው የትኛውንም ላፕቶፕ ሲገዙ ኤስቴስዲ ላፕቶፕ ሰፖርት የሚያደርግ ላፕቶፕ ቢሆን አሪፍ ነው። ሌላ ደግሞ ራም ሚኒመም ላይ ራሙ ስምንት ቢሆን ብለን ሪኮመንድ እንዳደርጋቸዋለን። ሌላው ነገር የሚወሰነው እንደ ስራቸው ስራቸው ወሳኝነት አለ እና አብዛኛው አሁን ላፕቶፕ የገለጽኩላቸው አምስት 12 ኤስኤስዲ ስቶሬጅ በ16 ጂቢ ራም ቢሆንም ሁሉንም ላፕቶፖች ኦልሞስት ቦርድ ላይ የተለጠፉ ራሞች ካልሆነ ራም አፕግሬድ ማድረግ እንችላለን። ከፈለጉ 16ቱ ወደ 32፣ ስምንቱ ወደ 16 ማድረግ እንችላለን አፕግሬድ በማድረግ ስቶሬጅም አንድ ቴራባይት ስስድ ስቶሬጅ አይበቃኝም ወይም አምስት አስራ ሁለት ጂቤ ስስድ ስቶሬጅ አይበቃኝም የሚል አይነት ሰው ከሆነ ደግሞ ስቶሬጁን አፕግሬድ ማድረግ እንችላለን። በጣም አሪፍ ነው። በመጨረሻም ድሉን ልስጥሽ እና ማስተላለፍ እኛ ማስተላለፍ የምንፈልገው መልክት ሁሉንም ላፕቶፕ እርግጥ መግለጽ ባንችልም ቴሌግራም ቻናላችንን ጆይን በማድረግ ያሉን ላፕቶፖች ማየት እንደሚችሉ እና የትኛውን አይነት ላፕቶፕ ኦርደር ማድረግ የሚፈልግ ሰው ኦርደሩን ሰጥቶን በሶስት ቀን ውስጥ የሚፈልገውን ላፕቶፕ ማድረስ እንደምንችል እና ከላፕቶፕ በተጨማሪ ለድርጅቶች ዴስክቶፖችን እንዲሁም አክሰሰሪዎችን በብዛት ላፕቶፖችንም በብዛት ማቅረብ እንደምንችል በዚህ አጋጣሚ ማስተላለፍ ፈልግ። ዴስክቶፖችንም እንይዛለን፣ እሱን በኦርደር ላፕቶፕም አንዳንድ ብቻ ሳይሆን ድርጅቶች አሁን በብዛት የሚጠይቁ ከሆነ በብዛት ማቅረብ እንደምንችል እሱ ማስተላለፍ ይፈል። በጣም አሪፍ። ምናልባት ያዘጋጃችሁ ዲስካውንት ካለ? እሺ፣ በእናንተ በኑሮ በሸገር የሚመጣ ሰው ካለ ከተናገርነው ዋጋ ላይ የተወሰነ ፐርሰንት እንደምንቀንስ በእናንተ ፊት ቃል እንገባለን። ለእኛ ተመልካቾች ማለት ነው፣ ለእናንተ ተመልካቾች፣ እናንተም ብሎ የሚመጣ ሰው ካለ እንደዛ ታደርጋላችሁ። በጣም አሪፍ። ተመልካቾች እንዴት ሊያገኛችሁ ይችላሉ? እሺ፣ እኛ የምንገኘው አድራሻችን መገናኛ ሲቲ ሞል ከደራርቱ ከፍ ብሎ አንደኛ ፎቅ ላይ ቢኬ ኮምፒውተር የሚለው ቢኬ ኮምፒውተር ብለው ወይም ደግሞ ስልካችን ላይ በመደወል አድራሻችን መላክ እንችላለን። በጣም አሪፍ ቤተልሔም፣ ለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ ስለመጣችሁ። ተመልካቾች፣ በቢኬ ኮምፒውተር የነበረኝ ቆይታ ይህንን ይመስል ነበር። ላፕቶፕ መግዛት ወይም ደግሞ መቀየር ለምትፈልጉ ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ተደናቆዩ